ሰላም ሰላም፣ እንዴት ናችሁ? አብሳላ ሰይ ከባማካሽ ሆም ዲኮር፣ ባማካሽ ሆም ዲኮር የሚያቀርብላችሁ እዩትማ እንዴት እንደሚያምር እያችሁት አይደለ? ምን ያን እንደሚያምር በፈጣሪ ስም፣ በአካል ደግሞ መታችሁ ስታዩት የቤት ውስጥ ማስዋቢያዎች እንዲሁም ለሆቴል ለሬስቶራንት፣ ለሪዞርት የሚሆኑ ምርጥና አሪፍ በጥራታችን አይጠራጠሩም። ባማካሽም ዲኮር ሁሉም አለበት ይላል። በፈለጋችሁት ሳይዝ፣ በፈለጋችሁት መጠን ማሰራት ትችላላችሁ። አሁን እጃችን ላይ ያሉትን አሳያችኋለሁ። እታችሁ ስታዩት ሞር የበለጠ ትወዱታላችሁ። በባማካሽ መቼም አታፍሩ፣ መቼም አናሳፍራችሁም። ውበቱን ብቻ ይውልኝ። ይሄ የተፈጥሮ ነው። ተፈጥሮ እንጨት ነው ብላችሁ ብዙ ሰዎች ጠይቃችሁኛል። አው የተፈጥሮ ሪል እንጨት ነው። መታችሁ እዩት፣ ጎብኙን። በተለይ ለሪዞርቶች ሼር አድርጉላቸው። ሪዞርቶች እንደዚህ አይነት ነገር በጣም ይፈልጋሉ። አድራሻ ብላችሁ ለጠየቃችሁ ሰዎች አድራሻችን ከ22 ወደ ቦሌ በሚወስደው መንገድ የመጀመሪያ መብራቱን ሳትሻገሩ ኤጂ ግሬስ ህንፃ 3ኛ ፎቅ 309 ላይ እንገኛለን። ለበለጠ መረጃ ስልክ ቁጥር 0990 21 34 88 ብላችሁ በመደወል ሙሉ መረጃ ማግኘት ትችላላችሁ። ይህን ቪዲዮዬን ለሬስቶራንት እና ለሪዞርቶች በብዛት ለሪዞርቶች ሪኮመንድ ብታደረጉልኝ ደስ ይለኛል። ኮንታክታቸው ያላችሁ ሰዎች፣ ይህን ቪዲዮ ያያችሁ ሰዎች ቪዲዮዬን ሼር አድርጉ። በተለይ ለሬስቶራንቶች እና ለሪዞርቶች ምርጥ እና አሪፍ ተደርጎ የተሰሩ ያሽ ናቸው። ለቤት ውስጥ እራሳችሁ ከስፈልጉ ደግሞ ለራሳችሁ መግዛት ትችላላችሁ። ምክንያቱም አብዛኛው የሚሰራው የቤት ውስጥ ማስዋቢያ ነው። ለሳሎን አለ፣ ለራስጌ አለን። ለሆቴል እና ለሬስቶራንቶች፣ ለሪዞርቶች የሚሆኑ ናቸው። ይህንን ቪዲዮ የምሰራውን ሼር አድርጉልኝ፣ አመሰግናለሁ። መግዛት ለምትፈልጉ ሰዎች ሼር እየተደራረጋችሁ ግዙን። ሪዞርታችሁ እንዲያምር ከፈለጋችሁ በማካሽ ሆም ዲኮር ጋር መጣችሁ፣ ምንም አይነት ነገር አታጡም። ሁሉ ሙሉ ሁሉ ዝግጁ ነው እኛ ጋር። በማካሽ ሆም ዲኮሮች ነን። በማካሽ ሆም ዲኮር ብላችሁ ደውላችሁ ምንም አታጡም። ቤታችሁን በማማካሽ ሆምዲኮሮች ያሳምሩ፣ ያስቡት። እናመሰግናለን።